ሰላም ሰላም የተከበራችሁ ውድ የቲቪ ዳካ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ የሚደረገው የቻምፒየንስ ሊግ ጨዋታ ቼልሲ ከቤንፊካ ጋር ብዙ የተወራለት ብዙ አነጋጋሪ ነገሮች ከጨዋታው በፊት የተደረጉበት ጨዋታ አስመልክቶ ትንሽ ነገር ለማለት መጥቻለሁ። እንደዚህ ዩቱብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የዩቱብ ቻናላችን ቤተሰብ እንድትሆኑ በአክብሮት እየጠየቅኩ የዛሬው ጨዋታ በ ስታንፎርድ ብሪጅ የሚደረገው በቤኔፊካ እና በቼልሲ መካከል የሚደረገው የጨዋታው የጨዋታው ድምቀት የሆኑት ጆዜ ሙሪኖ ወደ ስታንፎርድ ብሪጅ ተመልሷል። እሳቸው ዳግም ወደ ብሪጅ መመለሳቸው ብዙ አነጋጋሪ ነገሮች አስነስተዋል። ከነዛ መካከል ፕሬስ ኮንፈረንስ ሲሰጡ በነበረበት ጊዜ ኤንዞ ማሬስካ ከነበሩ ጋዜጠኞች ጆዜ ሞሪኖ ፕሬስ ኮንፈረንስን በሚሰጡበት ጊዜ የነበሩ ጋዜጠኞች ብዛት እንደሚበልጥ እና ይህ ነገር ደግሞ አነጋጋሪ እንደሆነ በብዙ ሶሻል ሚዲያዎች ላይ መነጋገሪያ ሆኗል። በተጨማሪ ደግሞ ጆዜ ሞሪኖ ስለ ቼልሲ አንዳንድ ነገሮች ብለዋል። በተጨማሪ ኤንዞ ማሬስካ ፕሬስ ኮንፈረንሱን በሚሰጡበት ሰዓት በፕሬስ ኮንፈረንስ ክፍል ውስጥ ተሰቅሎ የነበረው የጆዜ ሞሪኖ በቼልሲ ጋር ያሳቁት የፕሪሚየር ሊግ አሳክቶ የነበረው ፎቶ ግድግዳ ላይ ተሰቅሎ ነበር። ይህም እንደ አንድ አነጋጋሪ ክስተት መነጋገሪያ ሆኖ ነበር። በተጨማሪ ኢንዞ ማሬዝጋ ስለ ጆዜ ሞሪኖ ሲናገሩ እሱን መግጠሜ እንደ ኩራት ነው የማየው፣ እሱ የቼልሲ ሌጀንድ ነው በማለት ለጆዜ ሞሪኖ ያላቸውን ክብር ገልጿል። በተጨማሪም እዚህ ክለብ ውስጥ እሳቸውም እንደ ጆዜ ሞሪኖ ሌጀንድ መባል እንደምንፈልጉ ሀሳባቸውን አጋርተዋል። ከኤንዞ ማሬስካ ጋራ በፕሬስ ኮንፈረንሱ ላይ የተገኘው ፖርቹጋላዊው የክንፍ ተጫዋች ፔድሮ ኔቶ ሀሳቡን ሰጥቶ ነበር። ጨዋታ ስናሸንፍ የዓለማችን ምርጡ ቡድን እንባላለን፣ ጨዋታ ስንሸነፍ ደግሞ የዓለማችን መጥፎ ቡድን እንባላለን ሲል ቅሬታውን አንስተዋል። ሌላኛው ኤንዞ ማሬስካ ስለ ጨዋታ ስለ ተጫዋቾቻቸው ያነሱት ጉዳይ ስለ ኤስታቪዮ ዊሊያም ነው። ኤስታቪዮ በተለያዩ አመስ ቦታዎች ላይ መጫወት የሚችል ድንቅ ባለ ተሰጥኦ ተጫዋች ነው ሲል ቡድናቸውን ተጫዋች አወድሷል። ነገር ግን በዋነኝነት ዛሬ ተጠባቂው ጉዳይ ምን አይነት ድጋፍ ምን አይነት ድባብ ስታምፎርድ ብሪጅ ለጆዜ ሞሪኖ ያደርጋለሁ የሚባለው ተጠባቂው ነገር ነው። ጆዜ ሞሪኖ ነው? ለአብዛኛው ደጋፊዎች ቼልሲ የመደገፋቸው ምክንያት እንደሆኑ ይታወቃል። በሀገራችንም በዓለም ዙሪያም ካሉ ደጋፊዎች መካከል አብዛኛው ኤደን ሃዛርድ እነ ድሮግባን አይቶ እንደደገፈው ሁሉ ጆዜ ሞሪኖንም ወዶ የደገፈ እሱ ጆዜ ለመውደዱ ቼልሲን የወደደበት ጉዳይም እንዳለ ይታወቃል። ነገር ግን የማታውን ጨዋታ ጆዜም እንዳሉት ማሸነፍ እንደሚፈልጉ ተናግሯል። ምን አይነት ነገር ሊያሳየን ይችላል። በሀሳብ መጫ ኮሜንት ሀሳባችሁን ልትሰጡን ትችላላችሁ። ለዛሬ ይጀላችሁ መጣት ይህንን ይመስል ነበር። አብራችሁን ስለነበራችሁ አመሰግናለሁ።